በ2010 ዓመተ ምህረት ህጋዊ እውቅና ያገኘው የገደብ ከተማ የመጀመሪያ ደረጃ ሆስፒታል ከሚሰጠው አገልግሎት ውስንነት ተነሳ በየጊዜው ቅሬታ ስነሳ እንደቆየ ተገልጋዮች ይናገራሉ ወይዘሮ አዛለች ረጋሳ ና አቶ ጌታቸው ታደሰም ከዚህ በፊት ሆስፒታሉ ከስም በዘለለ ተገቢ አገልግሎት ሳይሰጥ መቆየቱንና ከጊዜ ወደ ጊዜ ግን እየተሻሻለ እንደሚገኝ ገልጸዋል በፊት በጣም ያስቸግረን ነበር በጣም ያስቸግረን ነበር ያው በመገልገል ስንሄድ መድኃኒት የለም የማለት ነገር አዘውትረው ዛሬም ነገም ሁሌ የኛ ጥያቄ ነበር። ይህ ሆስፒታል መቼ ነው ትልቅ የሆነው? ያው ትልቅ አንደኛ ደረጃ ሆስፒታል ይባላል እንዴት ነው የእሱ ስራ ጭራሽ ባዶ ቀረከው እያልን ሁሌ የኛ ትኩሳት ነበረ። በጣም ያመመን ነበረ፣ ገብተን ስንወጣ በጣም ችግር ነበር። አሁን ደሞ ከትንሽ ጊዜ በኋላ በሀያ አስራ ሰባት ላይ ጥሩ ስራ እየተሰራ ነው። ጥሩ ሲኒየር ዶክተሮችም አሉ ያው ሲንሄድም በጥሩ ነው ተያገለገሉን አሁን በጣም እየተገለገለን ነው። የሆስፒታሉ ውስጥ አለ አገልግሎት ከትንሽ ጊዜ በኋላ ጥሩ ተሻሽቷል። ጥሩ እየተሰራ ነው። ያው እኔ አንድ ሁለት ጊዜ ልጅ ታሞብኝ ይዛ አሰኘች ያለው በፊት የማላገኛቸው መድኃኒታቸው እዛው ውስጥ እያገኘሁ ነኝ። ያው የማይጠመት ተጠቃሚ ቢሆንም አብዛኛውን ጊዜ መድኃኒት ከውጭ አልገዛም ከውስጥ ነው የሚያገኘው ከባለድርሻ አካላት ጋር በተደረገው ቅንጅት የነበሩትን ችግሮች ደረጃ በደረጃ በመፍታት በሆስፒታሉ ለውጥ መታየቱን የከተማው አስተዳደር ጤና ጽሕፈት ቤት ኃላፊ አቶ ማድሻ ለፊሳ ተናግረዋል። እንደ ማህበረሰቡ ስነሳ የነበሩ ችግሮች ውስጥ አንዱ ከነበረን አንድ ሆስፒታል አንጻር የተሻሉ ነገሮች ለማምጣት የሞከርንበት ነው። ቀደም ሲል ከማሽን እጥረት የተነሳ እዛ ከአገልግሎት አሰጣጦች የተለያዩ ዲያግኖሲስ የሚያደርጉት መሳሪያዎች ካለመኖር የተነሳ እና ሌሎችም በብልሽት የተነሳ ማህበረሰቡ በቂ አገልግሎት ካለማግኘት ልክ የሆነና ናሙና ለመመርመር ወይ ዲላ ወይ ደግሞ ቡሌሆራ ሲከሄድ ነበረበት ነው። ይህንን ደግሞ ከከተማ አስተዳደሩ ጋር ኮሚኒኬት በማድረግ የግድ በጀት እሱም ተበጅቶ ሆስፒታሉን ድጋፍ የማድረግ ስራ ነው የተሰራ። የኬሚስትሪ ማሽንም እንደዚሁም የሲቢሲ ማሽንም በመግዛት ማህበረሰቡ በተለይ ጥራት ያለው የላብራቶሪ አገልግሎት እንዳገኝና ለእንግልት እንዳይደረግ የተደረገበት ስርዓት ነው። የከተማው አስተዳደር ከንቲባ አታሪኩ ሮቤ በበኩላቸው በታየው ለውጥ ሳይዘናጉ ለውጡን ለማጽናትና በተገልጋዩን እርካታ ለማሳደግ እየሰሩ እንደሚገኙ አስረድተዋል። ከፍተኛ የህዝብ እርካታ ከጊዜ ወደ ጊዜ እየጨመረ እንደመጣ ያደረግበት ነው። አሁንም ቢሆን ግን ህዝቡ ሰፊ እርካታ አግኝቷን ብለን አናምንም። ምክንያቱም መድኃኒት አካባቢ ላይ ያለው እጥረት የተሟላ አይደለም የተሟላ አይደለም፣ እና ቀጣይ በቀይ መስቀልም ፋርማሲው እንዲከፈት እየተነጋገርን ነው ያለ ነው። የውስጥ የሆስፒታል አቅሙንም ደግሞ ከፍ አድርገን በውስጥም ግዢ ተፈጽመው እንዲቀመጥ እያደረገን ያለንበት ሂደት አለ። እንደ ሀገርም ስናይ የመድኃኒት እጥረቶች አሉ። ያንን ግን ኮምፐንሰት ሊያደርግ የሚችልበትን ሁኔታ ከኢብሳ ጋር እየተፈራረምን በብድር መድኃኒቶች እንዲመጡ የማድረጉ ስራ ቀጣይም እየሰራን ያለንበት ነው።